ሰላም ሰላም፣ ቤተሰቦቻችን ክርስትና ክርስቲና እምነት ተከታይ ወንድሞቻችን በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። ሜክሲኮ ነው የምንገኘው፣ እንደምትሰሙት ሜክሲኮ ነው የምንገኘው። ሶ ቀለል ነቃ ብላችሁ ዛሬ መድኃኒታችሁን ከኔ ጋ ተወስዳላችሁ። ብዙ ተጀምሮላችኋል። ከዚህ በኋላ ቀን በቀን ነው የማሳያችሁ። ከዚህ ጀምሮ የጉራጌ መንገድ ህዝቡ፣ በሺዎች የሚቆጠሩ መኪኖች ወደ ጉራጌ እየተመሙ ነው። እኛም በአሉ ምን ይመስላል የሚለው ልናሳያችሁ ነው። ይላችሁ የሁሉ መኪና እዚህ ጋ እዚህ ጋ ወይስ እዚህ አካባቢ ጋር እዛ ጋር ያለው የኔ መኪና ነው ይወላችሁ፣ እዚህ ጋር የጫና ያለው ሰው ወደ ጉራጌ እየሄድን ነው። ሜክሲኮ ነው ያለ ለሊት አስር ሰዓት ተነስቼ ነው ያለሁት። ታዲያ ስንጓዝም መልካምነትን ይዘን ዣንጠሎቻችንን ይዘን ነው እየሄድ ነው ያለ። ለእናቶቻችን ለአባቶቻችን የሆነ ነገር እናደርጋለን። ገብተን በልተን ብቻ እንወጣ ያለችውን የተሰጠንን ነገር እናደርሳለን። ተምር ሪል ስቴት በአዲስ አበባ በፒያሳ በጋርመንት እንደዚሁም በቴዎድሮስ አደባባይ በአያት የተለያዩ ቤቶችን እየሸጠ ይገኛል። ቴድሮስ አደባባይ ያሉትን የሚያማምሩ ቤቶች እንደዚሁም ፒያሳ ያሉትን ቀሪ ቤቶች በጣም ጥቂት ቤቶች ናቸው የቀሩት። ሰምሩ ሪል ስቴትስ መሀል ከተማ መሀል አዲስ አበባ ላይ በታማኝነቱ በጥራት በማስረከብ ይታወቃል። ሰባት ህንፃዎችን ሰባት አፓርትመንቶችን ገንብቶ እንዳስረከበ ይታወቃል። ፒያሳ ላይም እንደዚሁ የገበያ ሱቆችን እየገነባ ይገኛል። በ0924479 ታገኙናላችሁ። ጉዞ ሊጀመር ነው። ብዙ አላሁራባቸው ሳየ የኢትዮጵያ ድቀለች አፍሪካ የመጫችሁ ሌስ

ጅራ ጅራ ጅራ ተፍቂ ጅራ ተፍቂ ጅራ። አየ አየ፣ ተዘጋግቶብናል። ምን እናግዝ ሀቢቢ፣ ምን እናግዝ ቡናችንን አየር ላይ። ሱስ ነው ሱስ ነው ሱስ ነው።

ወገንታት ልብስ ቀይረናል። መንገድ ተዘግቶብናል። ወሊሶ ልንደርስ አካባቢ ነው አሁን። ቡሌ ምንድነው ቱሉ ቦሎን አልፈን ምናምን ይሄ ሜዳ ማውን ፓርት የምታቆታቆታላችሁ። ያው መንገድ ተዘግቶብን ነው ያረጋል ነው አንዋር ላይቭ ላይ ነው። እኛ ከፍ ብለናል። መንገድ ተዘግቶብናል። ደስ ይላል። ብቻ ደስ ይላል። ደስ ይላል። እየሄድን ነው። እየሄድን ነው። ያበደ ነው። በጣም አሪፍ ነው። እየደረሰ ነው። ወሊሶ እየተቃረብ ነው። ይመቻችሁ። የሆነ ነገር ሳይፈጠር አይቀርም መሰለኝ። መንገዱ ላይ የሆነ ነገር ተዘግቶ በቃ ሙሉ በሙሉ መንገዱ ተዘግቶ። አረ፣ ክራውድ ነው ምንድነው? ግን አዲስ አበባ ግን መንገድ አለ መኪና የለም። ሙሉ መኪናው እኮ እዚህ፣ ቤተሰቡ ምኑ ምኑ ወደ ጉራጌ እየገባ ነው፣ አዲስ አበባ። አረ ጌታዬ፣ ዝግ ነው በቃ። እዚህ ድረስ እስከዚህ ድረስ መተን መተን። ምንድነው ይሄ ሁሉ መንገድ ክፍት የሆነብን ብለናል። ለካ መኪናው መቶ መቶ እዚህ ተከምሮ ነው። ከዚህ ላሳያችሁ እንግዲህ እስከሚቻለው ድረስ። ወይ ኔ ጌታዬ ተበላኝ። ይኸው ትዕዛ ድረስ ነው፣ ዝግ ነው በቃ መንገዱ። ብስሚላ፣ የሌለ መኪና ነው ምላቸው የሌለ አይነት መኪና የለም በቃ ሁሉ ም አይነት መኪና አለ። መኪኖች በሙሉ ወደዚህ አቅጣጫ እየፈሰሱ ነው። ወሊሶ መግቢያ መንገድ ላይ ዘግቶብናል። በቃ ሸኖ በየቦታው ነው። እዚህ ጋር ወንዶቹ ምናምን ወንዶቹ ሸኖ ነው፣ ሸኖ ነው ወሊሶ ደርሰናል። የጥላውን ገሰሰ የገረሱ ገረሱ ዱኬ ሀገር ወሊሶ ደርሰናል። ወሊሶ ደርሰናል። ግማሹ መኪኖች እየሄዱ ነው። እኛ እዚህ ሊዊ ነው የምንበላው። ባይዘ አልተከፈለኝም ማስታወቂያ ግን አንዳንድ በልቼ ጥሩ ናቸው ብዬ የማስባቸው ቦታዎች እዚህ ጋር ሊዊ ካፌ የሚባል አለ፣ ወደ ወንጪ መዞሪያው ላይ ማለት ነው። እና እዛ ብትበሉ በጣም አሪፍ ነው። ህዝቡ ይኸው በባስ በባሱ አለ፣ መንገዱ ተዘጋግቷል ምናምን። ትንሽ ሆዳችንን ያዝ እናድርገው ቁርስ በሉት ቁምሳ በሉት ሰዓቱ እንደምታዩት አምስት ሰዓት ተኩል ሆኗል። አምስት ሰዓት ተኩል ወሊሶ ደርሰናል። ዊ አር ላክ ያክቺ ከዛ በላይ ጠብቀያለሁ። ስምንት ሰዓት ምናምን ምናም ደርሳለሁ ብዬ ነበር ያሰብኩት ወሊሶ በጣም ትወል ቂጤ ይሄው፣ አርፋጅ የመጨረሻ አርፋጆች፣ አርፋጆች ጆ እየቀወጠው ነው። አረ ሰርግ አስበሰል ነው። በስተመጨረሻም ወልቂጤ ደረስን። አሁን ወልቂጤ ላይ ምግባችንን ይዘን ምናምን እንቀሳቀሳለን። የሚገርማችሁ የሁሉ መኪና የሄደበት ያለፈበት አይመስልም። በጣም ፀሐይ ያለው ወልቂጤ ላይ ብቻ። ከአዲስ አበባ እዚህ ድረስ በጣም በብዙ መከራ መንገድ ሲዘጋ ምን ሲል ምን ሲል ምን ሲል ደርሰናል። እዚህ ወልቂጤ እንደምታውቋት ነች፣ የስራ ከተማ ነች። ሁሉንም አስተናግዳ አስተናግዳ፣ እኛ ኦልሞስት ከረፈደ በጣም ከረፈደ ሰዓቱን ላሳያችሁ ሰባት ሰዓት ከአስር ሲል ነው የደረስነው ሰት አ ስ ሰት ከአስር ሲል ነው የደረስነው። ቀለል ብሏል አሁን፣ አብዛኛውን አልፎ አልፎ ሄዷል። አሁን እኛ ቀስ ብለን ወደ ምሽት ደግሞ ያለውን ነገር ደግሞ ዛሬ ምሽት ከተቻለ ዛሬ ካልሆነ ደግሞ ነገ ማሳያችሁ ይሆናል። እስካሁን ስለተከታተላችሁ ያመሰግናሉ። ጉራጌ ላይ ያለውን አጠቃላይ ነገር አብረን እናያለን። ሰብስክራይብ ማድረጋችሁ እንዳይረሳ። ድንቅነሽ አፍሪካ፣ ሰያ ኢትዮጵያ ይመቻችሁ። ሰላም ፍቅር ለሀገራችን ይሁን። መልካም በዓል ለመላ ክርስትና እምነት እህት ወንድሞቻችን በሙሉ ይመቻችሁ።